አሁን ምን የመሰለ ቤተክርስቲያን ተሰርቶ፣ ከዛ ከቆርቆሮ ቤት ወጥቶ ደስ የሚል ቤተክርስቲያን ተሰርቶ እዛ ነው አገልግሎት ይሰጣል። እንደውም ከዛች የጸበል ቦታ ጥቁር ልጅ ነው፣ ጥቁር ልጅ እሱ ልጅ ስልካችን የተገለጸችው ሰው ነው። ይሄ 60 ዓመት አልፎታል፣ 70 ዓመት አልፎታል ቤተክርስቲያኑ። ይሄ ደግሞ ክብደት አለው ከዚህ ግርግዳው ላይ ማለት እንደውም ታምር ስንናገር ነበር እንደዚህ ስንናገር ነበር። አንዱን ስንይዘው አንዱ እየሆነብን በዚህ ሁኔታ አገልግሎቱ ቆየ። አሁን ደግሞ አስተዳዳሪው እዛው ጊዜ የነበሩት ናቸው። አሁንም እግዚአብሔር የባረካቸው ናቸው። ለልማት ለቤተክርስቲያን፣ ለአገልጋዮቻቸው የሚቆረቆሩ ታላቅ አባት ናቸው። እሳቸው ይህን ቤተክርስቲያን በዘመናዊ መልኩ እንሰራለን ብለን ዲዛይን አስወጥተን ነበር ማህበረ ቅዱሳን ለምን ዲዛይን ተሰርቶ እንቁ የሆነ ዲዛይን ተሰርቶ ተሳል ተለጥፎ ነበር። ሲታሰብ ረጅም ዓመት እንደሚፈጅ ረጅም ዓመት እንደሚፈጅ ብዙ ገንዘብ እንደሚፈጅ ብዙ ሚሊዮን ብሮች እንደሚፈጅ ታሰበ፣ ተገመተ። አይ እንደዛ ከሚሆን ይህን በጊዜው እንሰራዋለን፣ ለጊዜው ግን ከዚህ ቆርቆሮ ቤት እናውጣው አሉና በአነስተኛ ቤተክርስቲያን ይሰራ ተብሎ በውሎች የተጀመረ አሁን ምን የመሰለ ቤተክርስቲያን ተሰርቶ ከዛ ከቆርቆሮ ቤት ወጥቶ ደስ የሚል ቤተክርስቲያን ተሰርቶ እዛ ነው አገልግሎት ይሰጠ ያለው። አገልግሎቱ ከካቴድራሉ ጋር የተቆራኘ ነው። ሰንበት ሰንበት ይቀደሳል። ዮሐንስ ይቀደሳል። አቡነ ዜና ማርቆስ አሉ፣ ጽላታቸው ይቀደሳል። አቡነ ኪሮስ አሉ፣ ይቀደሳል። በሌላም በሌላም መልኩ አንዳንድ አጋጣሚ ሲኖሩ ይቀደሳል። ኪዳኑ ግን ዘወትር አይታጎልም። ዘወትር ኪዳን ይደርሳል። የትምህርት ወንጌል አገልግሎት በሳምንት ሁለት ቀን ይሰጣል። በጣም ጥሩ አገልግሎት እየሰጠ ነው ያለው። ከዛም በተጨማሪ አሁን በቅርቡ ደግሞ ተጨማሪ ቦታ ተገዝቶ በሰፊው ታጥሮ ተቀምጠዋል። ትልቅ ወደፊት ትልቅ ተስፋ ያለ፣ በሐረር ላይ ትልቅ ገዳም የሚሆን ተስፋ ያለው ቦታ ሆኖ ይታያል ማለት ነው እና የቅዱስ ዮሐንስ ቤተክርስቲያን ይህን ይመስላል። ደስ ይላል። በዚህ አጋጣሚ የመጥምቀ ዮሐንስ ጽላት ነው አደለም? አዎ፣ መጥምቀ መለኮት ቅዱስ ዮሐንስ መጥምቀ መለኮት ነው። እኔም የማስታውሰው ነገር የዛኔ ማርያም እንግዲህ ተገለጸች ብለን የተናገርን ጊዜ ትልቅ ተአምር የተደረገ ጊዜ ነበር። ምክንያቱም ልጁ ታስሮ የመጣው የዲላ ልጅ ነው፣ የዲላ ልጅ ነው ከዲላ ሸንኮራ ያንስ፣ ከሸንኮራ ያንስ ነው ወደዚህ የመጣው። ከዛ እዚህ ነው ሰባት አይነት አጋንንት። ይሄ እግሩ ሽባ ነበረ፣ ደም እያስተፋው መሬት ላይ ይሳብ ነበረ። እንዳውም ከዛች ጥገዋ የጸበል ቦታ እየተሳበ ነው መቶ የተጠመቁት እዛ ጥቁር ልጅ ነበር ጥቁር ልጅ። እሱ ልጅ ይዘን እየተንከባከበን ነው እኛ። ማርያም በስልካችን የተገለጸችው ስ ግርግዳው ላይ ማለት ማለትና እንዳውም ታምር ስንናገር ነበረ ህዝቡ ከቡን እንደዚህ ስንናገር ነበረ። እና ሚገርም ነው በጣም ቅዱስ ዮሐንስ እንዳሉት ነው። አሁን እንግዲህ ምናልባት ወደዛ ከሄደ በኋላ አላውቅም እንጂ እዛም እንግዲህ ታምር እየሰራ ነው ታምር ድንቅ እንጃ፣ አላቅ በምን አይነት ሀሳብ ራሱ እንደሚገለጽ በዚህ አጋጣሚ እንግዲህ ሄደን እንግዲህ የምናየ ይሆናል። አባታችን አሁን የነገሩን ነገር እኔም አይቼዋለሁ፣ አባታችንም በቪዲዮ አሳይቶኛል። የውጡ ውጡ ባቦችን አይጡን ምናምን አሳይተውኛል። ያንን ነገር እንግዲህ ለቤተሰቦቻችን የምናሳይ ይሆናል። እስቲ ካለነ ጊዜ አኳያ የቤተ ክርስቲያኑ አሁን ያው ተሰርቶ እንደነገረውን አገልግሎት እየተሰጠ ነው። እንደው ለበረከት የቅዱስ ዮሐንስ ቤተሰቦችም ስላሉ፣ የተጨነቁ ሕመምተኞችም ስላሉ እዛ ቦታ ላይ ለበረከት እንደው ምን ቢሳተፉ ነው መልካም ብለው ያስባሉ? ገዳሙን እንግዲህ ገና ወደፊት ብዙ ልማቶች ስለሚጠብቅ በጣም ጥሩ ገዳሙ እንደምታዩት እንደተነጋገር ነው። ቅርብ ጊዜ ነው የተጀመረው። ቦታ አሁን በቂ ቦታ አለ። አሁንም አንድ ቦታ አለ። አሁንም አንድ ቦታ አለ። ከቤተልሔሙ ጋር የግለሰቦች ቤት ተያይዘዋል። የግለሰቦች ቤት ተያይዘዋለ። አንዱን ስንይዘው አንዱ እየሆነብን የአቅም ጉዳይ ሆኖብን ነው እንጂ ግለሰብና ቤተልሔም አንድ ጋር ተያይዞ በአንድ በቆርቆሮ አጥር ተከልሎ ትንሽ ይከብዳል። ቤተልሔም ከግለሰቦች ጋር መለያየት አለበት። እነዚያን ግለሰቦች ደግሞ እንግዛችሁነን ሁሉ ለማስለቀቅ ሞክረን ነበረ። ዋጋ በየቀኑ እየጨመሩ አስያሳድጉ አስቸገሩ። አቅማችን ተፈታትን። እንደምታዩት እዚህም ብዙ ስራ ነው የሚሰራው። እዚህ የትምህርት ቤቱ ጉዳይ አለ። ካህናቱ አገልጋዩ በጣም ሰፊ ነው፣ ቁጥሩ ብዙ ነው። አቅማችን አልፈቀደም እና እግዚአብሔር ይፈቅድ እና በእውነት ረዳት ቢገኝ ለገዳሙ ማለት ነው የቅዱስ ዮሐንስ መጥምቀ መልኮት ቅዱስ ዮሐንስ ወዳጆች ቢገኙ እነዚያ ግለሰቦች ግምት ተከፍሏቸው ያ ቦታ ቢለቀቅ ዙሪያውን በአግባቡ ታጥሮ ቢቀመጥ በሀረርጌ ማለት ነው የመጀመሪያው አንደኛው ቁጥር አንድ ገዳም የሚሆነው እሱ ነው። እንደገና ጸበሉም ወደ ወንዝ ዳር ነው ያለው። ወደ ወንዝ ዳር እስካለ ድረስ ግድብ ይፈልጋል። ወደፊት ወንዞች ወንዝ ኃይለኛ ጎርፍ በሚመጣበት አፈሩ እንዳይሸረሽረው እንዳይበላው ትልቅ ግንብ ይፈልጋል፣ እና ያ ግንብ ሁሉ መገንባት ይፈልጋል፣ ዙሪያውን መታጠር ይፈልጋል። እነዚህን ግለሰቦች አንድ አራት አምስት ክፍል ቤቶች ሰርተውበታል። ለእንሱ ግምታቸው ተለቅቆ ወደ ውስጥ ወደ ቤተክርስቲያኑ ተደባልቆ ዙሪያውን በአጥር ቢከበር ወቅቱን ጠብቆ ደግሞ እግዚአብሔር ደግሞ የሚሰራው አይታወቅም። እና እንደዛ ቢሆን ለዚህ ለዚህ ሁሉ ድጋፍና ትብብር ስለሚያስፈልግ እንግዲህ የመጥምቁ ወዳጆች በዚህ ቢተባበሩ ጥሩ ነው ብዬ አስባለሁ። እሺ አባታችን፣ በዚህ አጋጣሚ ያው ሁለቱም ደብር በተለይ ዮሐንስ ወል ዮሐንስ መጥምቅም ቤተክርስቲያን በዚሁ ስር ስለሚተዳደር በዚህ ካቴድራል ነው የሚተዳደረው። ስለዚህ ቅድምም የዘለልኩት ነገር አለ አካውንት፣ በዚ አጋጣሚ የዚህኛውንም የስላሴንም አካውንት የዛኛውንም አካውንት እና ስልክ ቁጥር ቢያስቀምጡልን በዚህ አጋጣሚ ባንደበት እሺ በጣም ጥሩ ነው። አሁን እዚህም ካቴድራሉ ላይ ስትገቡ አይታችሁት ከሆነ ድሮ ንጉሱ ቤተክርስቲያን ሲያሰሩ ከፈረንሳይ አሰርተው ያመጡት ደወላል። በጣም እዚህ ሲደወል እስከ ኮቦልቻ ድረስ የሚሰማ የነበረ ማለት ነው። አሁን እሱ በወቅቱ ተሰንጥቆ ተቀምጦ ነበረ። በኋላ ግን የቤተክርስቲያን ፍቅር ያላቸው አባቶች ድሬዳዋ ምድር ዋቡር እንደዛሬው ሳይፈርስ ድሬዳዋ ምድር ዋቡር ወስደው አስበጅደውት አስተካክለው አምጥተውታል። አሁን እንስቀለው ብለን ስናስብ ኢንጂነሮቹ ይሄ 60 ዓመት አልፎታል፣ ሰባ ዓመት አልፎታል ቤተክርስቲያኑ፣ ይሄ ደግሞ ክብደት አለው፣ ከዚህ በኋላ እዛ ላይ መስቀል ማለት ሊያናጋው ይችላል፣ ቤተክርስቲያኑ ራሱን የቻለ ደወል ቤት መሰራት አለበት የሚል ሀሳብ አመጡ። አይ እንደዛ ከሆነ በቃ መሰቀሉ ይቅርብን፣ ጊዜያዊ ደወልነች፣ ትንሽ ደወልነች የሰቀልናት እሷ ብዙም ድምፅ የማይሰማ ያ ግን ትልቁ ደወል ታሪክ ያለው የመላይት ቅርጽ እራው ላይ ተቀርጾበት ያለ ስትሄዱ ታዩታላችሁ ብዙ ታሪክ ያለበት ነው። እና እሱ ግን ደወል ቤቱ ይሰራል ተብሎ በባለሀብቶች ተጠይቆ ውጭ አሜሪካ የሚኖሩ ሰዎች በወቅቱ ማለት ነው የዛሬ 15 ዓመት አካባቢ መቶ ሺህ ብር ይበቃዋል ተብሎ ማለት የዛ ጊዜ መቶ ሺህ ብር ብዙ ስራ ይሰራ ነበር 15 ዓመት በፊት ማለት ነው እናሰራዋለን ብለው ቃል ገብተው እግዚአብሔር አልፈቀደላቸው መሰለኝ ሳይሳካላቸው ቀር ሳይሆንላቸው ቀር እኛም አሁን መልሰን ያንን ደወል ቤት ለመስራት ደግሞ እኛም አቅማችን አልፈቀደም። ደወል ቤቱ እዚህ ጋር ቁጭ ብሏል። አሁን ያን ደወል ቤት የሚያሰራ ባለሀብት ባለትሩፋት ቢገኝ ቅድም እንዳልኩ ደግሞ የቅዱስ ዮሐንስ መጥምቀ መልኮ ቅዱስ ዮሐን ቤተክርስቲያን ቅድም እንዳልኩ ችግሩን የሚፈታ ሰው ቢገኝ አካውንቱን ቤተክርስቲያኑ ሁለቱም ደብር በአንድ ስለሚተዳደር ማለት ነው የኢትዮጵያ ንግድ ባንክ 10 17 60 50 58 10,000 ኢትዮጵያ ንግድ ባንክ አቢሲኒያ ባንክ 18982781 ነው። በእነዚህ በሁለት ከሁለት አንዱ የቤተ ክርስቲያን ልጆች ለዚህ ቦታ የሚቆረቆሩ በተለይ አካባቢ ተወላጆች ይህንን የሚያዩ ሁሉ ቢተባበሩ እጅግ መልካም ነው እንላለን። እግዚአብሔር ስትልን እሺ እኛ እናመሰግናለን። እንግዲህ ጉዞ ወደ በረከት ፕሮግራማችን ይህንን ይመስል ነበረ። ውድ ቤተሰቦቻችን ለን ቤተክርስቲያኑን ከአባታችን ጋር የምና ይሆናል። እንግዲህ ሁ እንደምታየው ነው። ሰ ተማሪው ግቢው እንደዚህ እንደጥላጥለ አሁን ይሄ ሁሉ ወጣት እንግዲህ የቤተ ክርስቲያን የጀርባ አጥንት ይሆናል። ሌላው ሚምጣ ነው የምንለው ኛው ሌላው ሚምጣ ሲቅረጻቸው ልጆቹ በናት ደሳይሉ እንደዚህ እንግዲህ አባታችን ከልብ ነው የምናመሰግነው። ትውልድ ላይ እንግዲህ እናንተ እየሰራችሁ ነው እና በተለይ ህፃናቶቹን ማለት በጣም ደስ ያሰኛል። ሌላም ሌላም እኔ ስላደግኩበት አውቃለሁ። የዚህን ደብር ልፋት፣ የዚህን ደብር ጸጋ በደንብ በትንሹም ቢሆን አውቃለሁ እና እግዚአብሔር እድሜ ጤና ይስጣችሁ። በጣም ነው የምናመሰግነው እንግዲህ ልማቱም ፊት ላይ ፊት ላይ በር እየተሰራ ነውና ነው። እሺ እሺ፣ ጋር ከናንተ ጋር ይሁን። እናንተንም ስራችሁን ያከናውንላችሁ በነገሮች ሁሉ ሁላችንም የአስራት ልጆች መሆን ያስፈልገናል። የአስራት ልጆች እየሆነን ደግሞ ቤተ ክርስቲያናችንን መጠበቅ ያስፈልጋል። ቤተሰቦቼ እውነቴን ነው የምላቸው። እኔ ክርስትና የተነሳሁበት የደጋሀቡር ቤተ ክርስቲያን እጅግ በጣም በሚያሳዝን መልኩ ክርስቲያን መሆን ብቻ በቂ የሆነበት የሚመስል ነውም፣ በትክክል ማለት ነው። ምክንያቱም ነጠላ መልበስ በጣም ፈታኝ ነበረ ነውም ምክንያቱም ነጻ መለስ በጣም ፈታኝ ነው። የተወደዳቸው ውድ ቤተሰቦቻችን ይሄ እንግዲህ እዚህ ጋር ተቀምጦ የምትመለከቱት ንጉሱ አፄ ኃይለስላሴ ያሰሩት የደውል ቤቱ ነው። ይሄ ደውል ነው። ስለዚህ ደውል ቤቱ መሸከም ስለማይችል ለጊዜው እዚህ ብረት ተሰርቶለት ተቀምጧል ማለት ነው ግቢ ውስጥ እና ይህም እንግዲህ አባታችን እንደተናገሩት ይህም ልማት ያስፈልገዋል። ይቺ ቤተክርስቲያን እጅግ በጣም ጥንታዊ ከመሆኗን ባሻገር ታሪኩን ሰምተናል እና ሁላችሁም በፍቅር እንግዲህ የችን ቤተክርስቲያን ይህንን ደውል ወደ ታሪከኛው ቦታ እንድንመልሰው በአክብሮት እንጠይቃለን። ለነበረን ጊዜ እናመሰግናለን። ነፍሴ ተጨንቃለች። የተወደዳችሁ ውድ ቤተሰቦቻችን፣ እንደተመለከታችሁት ጉዞ ወደ በረከት የተሰኘ ፕሮግራማችን በዚህ ጉዞ ወደ በረከት ወደ ተሰኘው ፕሮግራማችን ሁላችንም እጆቻችንን ዘርግተን አይኖቻችንን ከፍተን እንዲሁም ደግሞ በእግሮቻችን ተራምደን ወደ በረከት እንድንመጣ ነው። እኔ ካለሁበት ስፍራ ወደ በረከት መጥቻለሁ። እናንተስ ህይወታችሁን በበረከት እንድትቃኙ ከወዲሁ ነው የማሳስባችሁ። ዛሬ የተገኘ ነው በሀረር ካቴድራል ቅድስት ስላሴ ቤተክርስቲያን ነው። እዚህ ደብር ላይ አድግ ያለሁ እዚህ ደብር ላይ በጣም እጅግ ብዙ ድንቅ ተአምራቶች አይቻለሁ ለኔ ሲባል ብቻ ሳይሆን ለትውልዱ ሲባል እዚህ ደብር ላይ እናታችን ቅድስት ድንግል ማርያም በፎቶ መልክ በስልካችን ተገልጻ ከዚህ በፊት ታምር እንዲሁም ተናግር የነበረና እዚህ የነበረን ቆይታ እጅግ በጣም በሚያስደንቅ ሁኔታ ይህን ይመስል ነበር። ህፃናት የሚማሩበት ትምህርት ቤት ያላት ቅድስት ካቴድራል ቤተክርስቲያንና፣ ሁላችሁም የፍቅራችሁን የመውደዳችሁን ጥግ እንድታሳዩን በአክብሮት እንጠይቃለን። ሁልጊዜ እያላችሁበት የጤናንና ፍቅርን እንመኝላችኋለን። በሚቀጥለው በአዲስ ፕሮግራም እስክንገናኝ ይህ ጉዞ ወደ በረከት ሰኘ ፕሮግራማችን ነው። ቸርንሰንስ